ሰላም ጤና እየስጥልን ወደ ካፒታል ዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንቱ በጋዜጣችን የወጡና አነጋጋሪ መረጃዎችን ይዘናል። ከነዚህም መካከል በኢንተርናሽናል ኮሚኒቲ ስኩል እና ሳንፎርድ ላይ ድንገተኛ የግብር ምርመራ መጀመሩ ተሰምቷል። የዚህ ምርመራ ዝርዝርና ምክንያቶች ምንድናቸው? በዘገባችን ይዘነዋል። በሌላ በኩል የኢትዮጵያ ብር በአፍሪካ ውስጥ ካሉ 21 ደካማ ገንዘቦች መካከል ከመጨረሻዎቹ ሶስተኛ ደረጃ ላይ መቀመጡ ተገልጿል። የኢትዮ ጅቡቲ ምድር ባቡር ደግሞ የዓለም ባንክ ድጋፍ ወደ ሆልዲንግ ኩባንያነት መቀየሩን በተመለከተ ዝርዝር ዘገባዎችን አካተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይወዳጁ እያልን ወደ ቀዳሚው ዝርዝር ዘገባችን አቀናል። በአዲስ አበባ ታዋቂ ዓለም አቀፍ ትምህርት ቤቶች ላይ የግብር ምርመራ መጀመሩ ተሰምቷል። የገቢዎች ሚኒስቴር በአዲስ አበባ ከሚገኙ ታዋቂ ዓለም አቀፍ ትምህርት ቤቶች በሆኑት ኢንተርናሽናል ኮሚኒቲ ስኩል እና ሳንድፎርድ ኢንተርናሽናል ስኩል ላይ በግብርና በአስተዳደር መጓደል ጥርጣሬ በአንድ ጊዜ አጠቃላይ ገንዘብ ክትትልና ምርመራ መጨመሩ ተገልጿል። የአሜሪካ ትምህርት ቤት እየተባለ የሚጠራው አይሲኤስ አሁን በገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትል እየተደረገበት መሆኑ ታውቋል። ትምህርት ቤቱ የበጎ አድራጎት ተቋም ተብሎ በመመደቡም ለረጅም ጊዜ ከግብር ነፃ ሁኔታ ሲጠቀም የነበረ ቢሆንም በከተማው ከፍተኛውን የትምህርት ክፍያ ማስከፈሉ ይህንን አቋም ጥያቄ ውስጥ እንዲያስገባ አድርጎታል። ምርመራ በዋናነት ትኩረት ያደረገው ሊኖር በሚችለው የደሞዝ ግብር ጥሰት ላይ መሆኑ ነው የተጠቆመው። ምንጮች እንደሚገልጹት አይሲኤስ ለውጭ ሰራተኞቹ ደሞዝ የተወሰኑን ክፍል ወደ ውጭ ሀገር ሂሳቦች የሚልክበትን ባለ ሁለት ክፍያ ስርዓት ይጠቀማል ተብሎ ተጠርጥሯል። የገቢዎች ሚኒስቴር ከሌሎች ተቆጣጣሪዎች ጋር በመተባበር በዚህ በዓለም አቀፍ ክፍያ ምክንያት የተከሰቱትን የግብር ስወራ ከሶዎች በጥልቀት እያጣራ መሆ መሆኑን የውስጥ ሰነዶች አረጋግጧል። ይህ ምርመራ ከዚህ ቀደም ወላጆች አይሲ ኤስ የትምህርት ክፍያውን በዶላር ወይም በተመጣጣኝ ምንዛሬ ብቻ እንዲከፈል መደንገጉን በተመለከተ ካቀረቡት ጥያቄ ጋርም ተያይዟል። ወላጆች ይህ ፖሊሲ የኢትዮጵያን የገንዘብ ህግ በመጣስ ለውጭ ምንዛሬ ወደ ህገ ወጥ ጥቁር ገበያ እንዲሄዱ ያስገድዷቸዋል ሲሉ ይከራከራሉ። የትምህርት ቤቱ መመሪያ ክፍያዎችን ወደ ዩናይትድ ስቴትስ ወደሚገኘው ቲዲ ባንክ ሂሳብ እንዲልክ በግልጽ ያዛል። በተመሳሳይ ሁኔታ የገቢዎች ሚኒስቴር በሳንፎርድ ኢንተርናሽናል ስኩል ላይም የተለየ ምርመራ እያካሄደ መሆኑ ተገልጿል። ሚኒስትሩ ሳንፎርድ የበጎ አድራጎት ተቋም ሆኖ ቢመዘገበም ከወላጆች በሚያስከፍለው ከፍተኛ ክፍያ ምክንያት ለትርፍ የተቋቋመ አካል ሆኖ እየሰራ ነው የሚል ክርክር አቅርቧል። በዚህ መሰረት ከትምህርት ቤት ክፍያ የተገኘው ገቢም ከግብር ነጻ ሳይሆን ለግብር የሚከፈልበት ነው ተብሏል። ባለስልጣናቱ የትምህርት ቤቱን የፋይናንስ ሪፖርቶች መሰረት በማድረግ ለ2018ና 22 ባሉት አመታት ውስጥ ከ129 ሚሊዮን ብር በላይ የሆነ የግብር ዕዳ ጥያቄ አቅርቧል። ይህም የትርፍ ታክስ ቅጣቶች ና ወለድን እንደሚያካትት ነው ለመረዳት እየተቻለም። ወደ ቀጣይ መረጃችን አቀናን። የኢትዮጵያ ብር ከ21 የአፍሪካ ገንዘቦች ደካማነት ደረጃ ከመጨረሻዎቹ ሶስተኛ ደረጃ ላይ ተቀመጠም። የኢትዮጵያ ብር ከሳህራ በታች ካሉ የአፍሪካ ደካማ አፈጻጸም ካላቸው ገንዘቦች አንዱም ሆኖ መገኘቱ ነው የተገለጸው። እስከ መስከረም 2025 ድረስ የኢትዮጵያ ብር ከአሜሪካን ዶላር አንጻር ያለው ዋጋም ከ10 በመቶ በላይ ቅናሽ ማሳየቱ ተመላክቷል። በዚህ መሰረት በ2025 ከሚገኙ 21 ደካማ የአፍሪካ ገንዘቦች መካከል የኢትዮጵያ ብር 18ኛ ደረጃ ላይ ላይ በመቀመጥ ከመጨረሻዎቹ ሶስተኛው ደካማ ገንዘብ ሆኗል። ያሽቆለቆለበት ሁኔታ በትይዩ ገበያው ላይ ያለው ልዩነት ወይም ፕሪምየር እንዲጨምር በማድረግ የአሜሪካን ዶላር ለሚፈልጉ የንግድ ድርጅቶች ትልቅ ፈተናዎችን እየፈጠረ መሆኑ ተጠቁሟል። ከሰሞኑ የወጣው የዓለም ባንክ ሪፖርት እንደሚያመላክተው በብር ላይ እየጨመረ በመጣው ግፊት እና እየሰፋ በመጣው የጥቁር ገበያ ልዩነት ምክንያት የኢትዮጵያ ብሔራዊ ባንክ ተከታታይ የማስተካከያ እርምጃዎችን ለመውሰድ ተገዷል እነዚህ እርምጃዎች የባንኮችን የውጭ ምንዛሬ ግብይት ክፍያዎችንና የአገልግሎት ክፍያዎችን በይፋ ማሳወቅና መገደብን ያካትታሉ ከዚህ በተጨማሪ ማዕከላዊ ባንኩ ለንግድ ለግል ጉዞ ና ለእቃዎች ግዢ ቅድሚያ የሚሰጥ የውጭ ምንዛሬ ሽያጭ ገደቦችንም ጨምሯል በተመሳሳይ መልኩ ከሰሞኑ የወጣው መረጃ እንደሚያመላክተው የኢትዮጵያ ብር በተከታ ተከታታይ የዋጋ ቅናሽ እየገጠመው ሲሆን ይህም በዋና ዋና የውጭ ምንዛሪዎች ላይ ያለው የምንዛሬ ተመን እንዲቀንስ አድርጎታል ብሏል። ለዚህም እንደ ምክንያት የተጠቀሰውም የሀገሪቱ ኢኮኖሚያዊ ችግሮች በተለይም የዋጋ ግሽፈት፣ የንግድ ግድሎቶች ናም የፖለቲካ ለመረጋጋት ለብር ዋጋ መቀነስ አስተዋጽኦ ማድረጋቸው ነው እየተሰማው በዚሁ ሪፖርት ላይ እንደተመላከተው በ2025 ከሚገኙ 21 ደካማ የአፍሪካ ገንዘቦች መካከል የኢትዮጵያ ብር 18ኛ ደረጃ ላይ ተቀምጧል። ኤክስ ኤስ የተሰኘው የምጣኔ ሀብት ተቋም ድረገጽ እንደገለጸው በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ደረጃ ላይ ትገኛለች። የገንዘብ ምንዛሬ ምዘናው የተካሄደው የአገሪቱ ገንዘቦች ከአሜሪካኑ ዶላር ጋር በሚኖራቸው የምንዛሬ መጠን መሰረት መሆኑ መሆኑ ነው እየተመላከተው። ወደ መጨረሻው መረጃችን አቀናል። የኢትዮ ጅቡቲ ምድር ባቡር በዓለም ባንክ ድጋፍ ወደ ሆልዲንግ ኩባንያነት መለወጡ ተሰምቷል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር በዓለም ባንክ አዲስ በተገኘ ፕሮጀክት በመመራት ወደ ሆልዲንግ ኩባንያነት የሚቀይር ትልቅ ለውጥ እያደረገ መሆኑን አሳውቋል። ይህ ስትራቴጂካዊ ለውጥ የባቡር መስመሩን ኦፕሬተር በአፍሪካ የትራንስፖርት ዘርፍ ውስጥ ለምህንድስና እንዲሁም ለሰው ኃይል ልማት ወሳኝ አስተዋጽኦ የሚያደርግ አካል አድርጎ አስቀምጦታል። ዋና ስራ አስፈጻሚ አቶ ታከለ ኡማ በገላን የተገነባውን የተቋሙን የመጀመሪያውን በግል ፋይናንስ እየተደረገም የ3 ኪሎ ሜትር የባቡር መስመር ሲያስጀምሩ ይህንን ተነሳሽነት አስታውቀዋል። የኩባንያ ትኩረት በሶስት ዋና ዋና ጉዳዮች ላይ እንደሚያተኩር አጽንኦት በመስጠት የባቡር መስመር ስራዎች አለም ሰፋፍ ሎጂስቲክስ እና አዲስ የተቋቋመው የምህንድስና የንግድ ክፍል እንደሚገኙበት ተመላክቷል። ተቋሙ ከአንደኛ ደረጃ የባቡር ኦፕሬሽንስ ስራዎቹም የኢትዮ ጅቡቲ ምድር ባቡር ግሎባል ሎጂስቲክስ የተሰኘውን የብዙ አይነት ማመላለሻ ክፍል በማቋቋሙ ወደ ሎጂስቲክስ ዘርፍ መስፋፋቱን አሳውቋል። አቶ ታከለውማ ይህ ለኛ ተፈጥሯዊ እድገት ነው ሲሉ ተደምጠዋል። እየሰፋ ያለውን ፖርትፎሊዮአቸውን በተሻሻለ ሁኔታ ለማስተዳደር ወደ ሆልዲንግ ኩባንያነት እየተለወጠ መሆኑን አስምረውበታል። የኛ የምህንድስና ክፍል በፈጣን መንገድ በባቡር መስመርና ደረቅ ወደቦችን ጨምሮ በሎጂስቲክስ ሰንሰለት ውስጥ ወሳኝ በሆኑ ጉዳዮች ላይ ትኩረት ያደርጋል ሲሉ መናገራቸው ነው። እየተሰማው የተከበራችሁ የካፒታል የዩቱብ ቻናል ተከታ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን እይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረ ገጻችን እያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።